የተወደዳችሁና የተከበራችሁ ውድ የቢቤን አድማጮቻችን እንደምኑላችሁ፣ አምሽታችኋል። ይህ የምታደምጡት የእናንተው የኛው፣ የኡማው ድምፅ የሆነው ቢቤን የታህሳስ 23 2009 ዕለተ እሑድ መደበኛ ፕሮግራማችንን ነው። ኢንሻአላህ አድማጮቻችን፣ በዛሬው መደበኛ ፕሮግራማችን የዕለቱን አክባሮች፣ እንደዚሁም በየሳምንቱ እሁድ በኡስታዝ ማዕምር ሙስጠፋ እየተዘጋጀ የሚቀርበውን ነፍስን መገንባት ለስኬታማ ሕይወት የተሰኘውን ተከታታይ ትምህርት ለዛሬ ክፍል ሦስትን እንደዚሁም ደግሞ የቲምነት የተሰኘ አጠር ያለ መሰናዶን በማካተት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን በመሆን ትከታተሉን ዘንድ አክብሮታዊ ግብዣችን በያላችሁበት ይድረሳችሁ እንላለን። አድማጮቻችን አሁን ቀዳሚው የዕለቱ አክባሮች የሚደመጡበት ጊዜ ነው። ወደዚያው እንሸጋግራለን። አብራችሁን ቆዩም። በነቢዩ ሲራጅ የክስ መዝገብ የተካተቱት ንጹሐን ሙስሊሞች ነገ ፍርድ ቤት እንደሚቀርቡ ታወቀ። ከአዲስ አበባ ከተለያዩ ክፍለ ከተሞች በደህንነቶች የተያዙትና በፀረ ሽብር ህጉ አንቀጽ 652 ዝባር 2001 አንቀጽ 7 ዝባር አንድ የተከሰሱት እነዚሁ ንጹሐ ሙስሊሞች የህዝብ ሙስሊሙን መፍትሄ አፈላላጊ ኮሚቴዎች ጨምሮ ሌሎችን ሙስሊሞች በኃይል ለማስፈታት ተንቀሳቅሳቸዋል፣ መንግስት በሃይማኖታችን ጣልቃ ገብቷል ብላችኋል፣ በሚል ተወንጅለው በሐሰት መከሰሳቸውና ለአመታት በስር ቤት እየተንገላቱ እንደሚገኙ ይታወቃል። ለበርካታ ጊዜያቶች ፍርድ ቤት በቀጠሮ የተመላለሱት እነዚሁ ሰባት ያክል ንጹሐ ሙስሊሞች ምንም አይነት ምስክር ቀርቦ ሳይመሰክርባቸው እንዲሁ በደፈናው ተከላከሉ የሚል ብይን የተላለፈባቸው ሲሆን ንጹሃን ተከሳሾቹም አንከላከልም በሚል መልስ መስጠታቸው መዘግቡ ተጨምሮ ይታወሳል። እነዚሁ ነብዩ ሲራጅ፣ ሰፋ በደዊ መሐመድ፣ ሰይድ ሰላሃዲን፣ ከድር ሙጂብ፣ አደም ረሺድ ከድር፣ ታደለና አህመዱ መሬት ተባሉት ሰባት ንጹሐ ሙስሊሞች በነገ ዕለት ፍርድ ቤት ቀርበው ውሳኔ ይሰጥባቸዋል ተብሎ የሚጠበቅ ሲሆን ሕዝበ ሙስሊሙ በፍርድ ቤት በመገኘት አጋርነቱን ያሳያቸው ዘንድ ተጨምሮ ጥሪ ቀርበዋል። በኡስታዝ አቡበከር ሁሴን የተጻፈውና ተጅዊድ በአማርኛ የተሰኘው መጽሐፍ በዛሬው ዕለት በአዲስ አበባ በአምባሳደር አዳራሽ በድምቀት መመረቁ ታወቀ። ይሄው ገቢው በአፋቅ የልማትና የመረዳጃ ማህበር ስር ለሚገኙ የቲሞች የሚውለው ይሄው መጽሐፍ ሲመረቅ ኡስታዝ አቡበክር አህመድ ኢንጂነር ኡስታዝ በድሮሴን፣ ኡስታዝ ካሚል ሸምሱና ሌሎችም በርካታ ኡስታዞችና መሻሆች እንዲሁም ታዳሚዎች መገኘታቸውን ለማወቅ ተችሏል የዕለቱ መድረክም ከወጣት ዲኑ አሊ ጋር ሲመራ የነበረውና በቅርቡ ከእስር የተፈታው ወጣቱ ሙባረክ አደም የቲሞችና ምስኪኖች እየተቸገሩ እኔ ማጌጥ አልፈልግም በሚል የእጅ ሰዓቱን ከእጁ ላይ በማውለቅ በጨረታ ተሽጦ ለአይታሞች ገቢ እንዲሆን በወሰነው መሰረት የሙባረክ አደም ሰዓት በ24 ሺህ ብር ተጫርቶ ተሽጦ ገቢ ሆኗል። የበንዲ እንዳለም ኢንጂነር ኡስታዝ በድሩ ሁሴንም በተመሳሳይ የእጅ ሰዓቱን አውልቆ የሰጠ ሲሆን የኢንጂነር ኡስታዝ በድሩ ሁሴንም ሰዓት በጨረታ በ22 ሺህ ብር ተሽቶ ለአይታሞች ገቢ የተደረገ መሆኑ ታውቆ በሌላ በኩልም የሼህ ሆጀል ኢማም ሼህ ያዕቆብ መሐመድ በተመሳሳይ የእጅ ሰዓታቸውን አውጥተው ለግሰው በሰባት ሺህ ብር በጨረታ ተሽቶ ገቢ ሆኗል። በዚሁ መድረክ ላይ የተጋበዙት ውድ ወኪሎቻችንና ሌሎችም ተጋባዥ መሻይኮች ስለ ቁርአን ጣፋጭ ዳዕዋቸውን በማቅረብ ታዳሚውን ያስተማሩ ሲሆን በሴት እህቶቻችንም በኩል የቲሞችና ምስኪኖች እያሉ እኛ ማጌጥ አንሻም በሚል የወርቅ ጌጣጌጦቻቸውን በመነየት ለቲሞችና ምስኪኖች ያላቸውን አጋርነት በተግባር አረጋግጠዋል። አድማጮቻችን በኔ በኩል የያዝኳቸው አክባሮች እነዚህ ነበሩ። ቀሪ የውጭ አክባሮችን ደግሞ ባልደረባችን አብደላ ተክቢር ያስደምጠናል። አብራችሁን ቆዩ። ቱርክና ኢትዮጵያ አምስት ስምምነቶችን አደረጉ። የጸጥታው ምክር ቤት የሶሪያን የተኩስ አቁም ደገፈ። የግብፅ ፍርድ ቤት በሙርሲ ደጋፊዎች ላይ ፈረደ። የኮንጎ አምባገነን ስልጣን ለቃለሁ አሉ። ቱርክ ውስጥ በሽብር ፈጠራ 39 ሰዎች ተገደሉ። ይህ ቢቢኤን ነው። ይህ የኢትዮጵያ ሙስሊሞች ድምፅ ነው። አሰላሙ አለይኩም ወረህማቱላህ ወበረካቱሁ። የተወደዳችሁና የተከበራችሁ አድማጮቻችን፣ እንደምናደራችሁ፣ እንደምናዋላችሁ። ይህ በመከታተል ላይ የምትገኙት የእናንተን የእኛን የሕዝብ ድምፅ የሆነውን ቢቢኤንን ነው። አጫጭር ዜናዎችን ይዤ እቀርብ ያለው ከዜናዎቹ ጋር አብደላ ተክቢር ነኝ። ቱርክና ኢትዮጵያ አምስት ስምምነቶችን አደረጉ። ቱርክና ኢትዮጵያ በኢኮኖሚ በቴክኖሎጂ እና በማዕድን ቁፋሮ ዘርፎች ለመተባበር መስማማታቸው ታወቀ። የቱርኩ የኢኮኖሚ ሚኒስትር ኒሃት ዙበይክ እና የተለያዩ የኢትዮጵያ የሚኒስትር መስሪያ ቤት ወኪሎች በሳምንቱ መገባደጃ ላይ የተፈራረሟቸው ስምምነቶች በኃይል ማመንጫ መስክ በማዕድን ቁፋሮ የተፈጥሮ ጋዝና የተፈጥሮ ከሰልን ለመፈለግ የሚያስችል መሆኑ ታውቋል። ኢትዮጵያ ብሮድካስት ኮርፖሬሽን የቱርክ ሬዲዮ ቴሌቪዥን ኮርፖሬሽን የጋራ ስምምነት ማዘጋጀት የታወቀ ሲሆን ስምምነታቸው ግን በዝርዝር አልተቀመጠም። ሀገራቱ ምርቶቻቸውን ለመለዋወጥ ተስማምተዋል። ኩባንያዎች እና የመንግስት ተቋማት በሚያደርጓቸው ጉዞዎች የቪዛ ጉዳዮች የተቀላጠፉ የሆኑ ዘንድ ስምምነት መኖሩን አናዶሎ የተባለው የቱርክ የዜና ወኪል ዘግቧል። ሁለቱ ሀገራት የሁለትዮሽ የሆነ የንግድ ስምምነት ነፃ የንግድ ትብብር እንዲያደርጉ በቱርክ በኩል ሀሳብ የቀረበ ቢሆንም ኢትዮጵያ ለዚህ ስምምነት ዝግጁ አለመሆኗ ከዘገባው ለማወቅ ተችሏል። የቱርክ ኢኮኖሚ ሚኒስትር ከኢትዮጵያ ጋር ያደረጉት ስምምነት ስኬቱ በሂደት የሚታይ ይሆናል የሚሉ አስተያየት ሰጪዎች ይህንን የመሰሉ ስምምነቶች አምባገናዊን የኢትዮጵያ መንግስት ጭቆና የበለጠ የሚያጠናክር በመሆኑ ቱርክን የመሰሉ ሀገራት ከጨቋኞችና ከዘራፊዎች ጋር እንዳይተባበሩ ጥንቃቄ ሊያደርጉ ይገባል ይላሉ። የመንፈንቅ ለመንግስትን የተቋቋመው የኤርዶጋን መንግስት የተቀናቃኙን የፈቱላ ጉሌን የአፍሪካ መስፋፋት ለመግታት በምስራቅ አፍሪካ ኢንቨስትመንት እንደሚያደርግ ቢታወቅም አፋኝ ከሆነ ኢትዮጵያ ብሮድካስት ብሮድካስቲንግ ኮርፖሬሽን እና ከህወሀት መንግስት ጋር መስማማቱ ነጻነትን ፈላጊ የሆኑና የሀገራቱን ስምምነት የሚፈልጉ ኢትዮጵያን ሂደቱን በጥርጣሬ እንዲመለከቱት አድርጓቸዋል። የጸጥታው ምክር ቤት የሶሪያን የተኩስ አቁም ደገፈ። በቱርክና በሩሲያ ትብብር የጀመረው የሶሪያ የተኩስ አቁም ስምምነት የተባበሩት መንግስታት የጸጥታው ምክር ቤት በሙሉ ድምጽ እንደደገፈው ታወቀ። ስድስት ዓመት የፈጀው የሶሪያ የእርስ በርስ ጦርነት ፖለቲካዊ በሆነ ለውጥ እንዲስተካከል ከስምምነት ላይ የደረሰ ቢሆንም በሩሲያ እየደገፈ የራሱን ዜጎች ላይ ጥቃት ሲያደርስ የነበረው የበሸር አልሳድ መንግስት ምን ያለ የዓለም አቀፋዊ ሕጎች ታዛዥ ይሆናል የሚለው አነጋጋሪ እየሆነ ነው ቋሚ አባላት እና ሌሎች አስር ተለዋጭ አባላት ያሉት የተባበሩ መንግስታት የጸጥታው ምክር ቤት የሶሪያን ግጭት አስመልክቶ በትናንትናው ዕለት በሙሉ ድምጽ ያሳለፈው ረቂቅ ሀሳብ በሩሲያ አርቃቂነት የተዘጋጀ ነው። መመሪያው ቱርክና ሩሲያ በቀጣይ ወር በታዛኪስታን ርዕሰ መዲና አስታና ውስጥ የሶሪያ መንግስትና ተቃዋሚ ኃይላት እንዲደራደሩ የሚያስችል ምክር ሀሳብ ያለበት እንደሆነ ታውቋል። የጸጥታው ምክር ቤት ቀደም ሲል በጀኔቫ ስዊዘርላንድ ውስጥ የሶሪያ የእርስ በእርስ ጦርነት ፖለቲካ የሆነ መፍትሔ ይገኝለት ዘንድ ያወጣቸው መመሪያዎች ሙሉ ለሙሉ ይተገበሩ ዘንድ ተስማምተዋል። የምዕራብ አገራት ቀደም ሲል የነበሩ ስምምነቶች በሞስኮና በአንካራ ጣልቃ ገብነት ተግባራዊ እንዳይሆኑ ተደርገዋል ሲሉ ቅሬታ አቅርበዋል። የጦርነት ሰለባ ለሆኑ የሶሪያ ዜጎች አስፈላጊው እርዳታ እንዲደረግ በጸጥታው ምክር ቤት አዲሱ መመሪያ ላይ ሰፍሯል። በሶሪያ አማጽያንና በሶሪያ መንግስት መካከል የተደረገው የተኩስ አቁም ስምምነት ሦስት ቀን ቢሞላውም የተኩስ አቁም ስምምነቱ በመንግስት ወታደሮች እየተጣሰ መሆኑን የመንግስት ተቃዋሚዎች ገልጸዋል። የሶሪያ መንግስት ደጋፊ በሆነችዋ ሩሲያ የተ ተኩስ አቁም ስምምነቱ በተቃዋሚዎች አስራ ሁለት ጊዜ ተጥሷል የሚል ሪፖርት ቢወጣም ገለልተኛ በሆኑ አካላት ሪፖርቱ ስለመረጋገጡ የታወቀ ነገር የለም። በሩሲያና በቱርክ ጣልቃ ገብነት ጀምረው የተኩስ አቁም ስምምነት ምን ያህል የተሳካ ይሆናል የሚለው በሂደት የሚታይ ቢሆንም በቀጣይ ወር የሱሪያ መንግስትና ተቃዋሚዎቹ ካዛክስታን ውስጥ ፊት ለፊት የሚተያዩበትን አጋጣሚ አለም በጉጉት እየጠበቀው ነው።

ሁሉም ተከሳሾች ከሁለት ዓመት በፊት የተፈረደባቸው ቢሆንም ይግባኝ ጠይቀው ፍርድ ቤት መቅረባቸው ይታወቃል። በጀነራል አብዱል ፈታህ አልሲሲ የሚመራው መንግስት በሙስሊም ወንድማማች አባላት ላይ ፖለቲካዊ ብይንን ለመስጠት የፍትህ ስርዓቱን ይገለገላል የሚል ክስ በሰብአዊ መብት ተሟጋች ድርጅቶች በተደጋጋሚ ይቀርብበታል። በትናንትና ዕለት ካይሮ ፍርድ ቤት የቀረቡት ተከሳሾች የግድያ ሙከራ በማድረግ ግድያ እንዲፈጽም በመቀስቀስ አመፅን ለመቀስቀስ በመሰማራት የግልና የመንግስት ንብረቶች ላይ ጥቃት ለማድረስ በማሴር የሚሉ ክሶች ቀርበ ያቀርበውባቸው ነበር። የካይሮ የወንጀለኞች ፍርድ ቤት በሰባ ሰባቱ ላይ የአስር 10 አመት በሃያ ሰባቱ ላይ የሰባት 7 አመት እስራትን መፍረዱ ታውቋል። በሙስሊምና በአረብ ሀገራት ዘንድ ብዙ ትችት የሚቀርብበት የጀነራል አብዱልፈታህ አልሲሲ መንግስት ይህንን ፖለቲካዊ ብያኔ መስጠቱ ትርፍ ያመጣለትም የበለጠ ከሌሎች ሀገራት እንዲገለል የሚያደርገው ሂደት ነው የሚል አስተያየት እየተሰጠበት ነው። የኮንጎ አምባገነን ስልጣን ለቃለሁ

የአባታቸውን የሎራን ደሴሬ ካቢላ መገደልን ተከትሎ በጥር ስምንት አስራ ዘጠኝ ዘጠናሱ ስልጣን የጨበጡት ፕሬዚዳንት ጆሴፍ ካቢላ ከአስራ አምስት ዓመት በኋላ ስልጣናቸውን እንደሚለቁ አስታወቁ። በዲሞክራቲክ ሪፐብሊክ ኮንጎ ህገ መንግስት መሰረት የጆሴፍ ካቢላ የስልጣን ዘመን በታህሳስ አስራ አንድ ሁለት ሺ ዘጠኝ ማብቃት የነበረበት ቢሆንም የአገሪቱ የምርጫ ባለስልጣናት ምርጫቸውን በማራዘማቸው ሳቢያ አምባገነኑ ካቢላ ከስልጣን ሳይወዱ ቀርተዋል። የሀገራቸውን ገንዘብ ውጪ በማሸሽ በስማቸው አስቀምጠዋል ተብለው የሚከሰሱት ጆሴፍ ካቢላ በፖለቲካው ዘርፍ ተቀናቃኞቻቸውን በመጨፍለቅ የሚታወቁ መሪ ናቸው። በተለያዩ የተቃውሞ ሂደቶች ኮንጎ ውስጥ ብዙ ሰዎች እንደሞቱና እንደታሰሩ ይታወቃል። የኮንጎ ካቶሊክ ቤተክርስቲያን አደራዳሪነት በሚቀጥለው አመት ካቢላ ስልጣናቸውን እንደሚለቁና ሰባ አራት አባላት ያሉትን የሽግግር መንግስት እንደሚቋቋምና በቀጣዩ አመት ሀገር አቀፍ የሆነ የምርጫ እንደሚደረግ ከወጡት ሪፖርቶች ለማወቅ ተችሏል። የመቻቻል ፖለቲካ በመኖሩ ዛሬ በጣም ደስተኞች ነን ያሉት የካቶሊክ ቤተክርስቲያኑ አቡነ መርሴል ኡቴምቢ በድርድሩ ወቅት ተሳታፊ እንደነበሩ ታውቋል። ቀደም ሲል አባትና ልጅ ስልጣን ከመምጣታቸው በፊት አገሪቷን ለ32 ዓመታት የመሩት ሞቡቱ ሴሴ ሰኮ ከስልጣን ለማውረድ በደረጉ የእርስ በርስ ጦርነቶች 5.4 ሚሊዮን ሰዎች መሞታቸው የታወቀ ሲሆን የተባበሩ መንግስታት ሰላም አስከባሪ ኃይላት ኮንጎ ሰፍሮ እንደነበር የሚዘነጋ አይደለም። ዛየር በመባል ትጠራ የነበረችው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ራሷን ከቀኝ ገዢዋ ቤልጂ ፕሮጀክት ነጻ ካወጣችበት ከ1960 እንደ ኤውሮፓውያን አቆጣጠር ጀምሮ ሰላማዊ ስልጣን ሽግግር ታይቶባት አያውቅም። አባታቸውን ወደ ስልጣን ለማውጣት የሽምቅ ተዋጊ መሪ በነበሩበት ወቅት የህጻናት ወታደሮችን እያስገደዱ ያስተማሩ ነበር የሚል ክስ በጆሴፍ ካቢላ ላይ በተለያዩ የሰብአዊ መብት ተሟጋጅ ድርጅቶች እንደሚቀርብባቸው ይታወቃል። ጆሴፍ ካቢላ ስልጣናቸውን ከምርጫ በኋላ በሰላም የሚያስረክቡ ከሆነ ለሌሎች አምባ ገነናዊ የአፍሪካ መሪዎች ተምሳሌያዊ ይሆናሉ የሚል አስተያየት አለ ሰላማዊ የስልጣን ሽግግሩ ያለ ምንም ክልና ደም መፋስ ይጠናቀቃልን የሚለው ጥያቄ ግን በሂደት የሚመለስ ይሆናል። ቱርክ ውስጥ በሽብር ፈጠራ 39 ሰዎች ተገደሉ። የአውሮፓውያኑን አዲስ ዓመት ለመቀበል እስከ 700 የሚደርሱ ሰዎች በተሰበሰቡበት የኢስታንቡል የመዝናኛ ክለብ ውስጥ በተከፈተ ተኩስ 39 ሰዎች መሞታቸው ታወቀ። የቱርክ የሀገር ውስጥ ጉዳይ ሚኒስትር ሱለይማን ሶይሊ ጥቃቱን ፈጻሚ የሆነውን ግለሰብ ማምለጡን አሳውቀዋል። የሞቱ 39 ሰዎች መካከል 35ቱ መለየት የተቻለ ሲሆን 24 የውጭ ሀገር ዜጎች እንደሆኑ ታውቋል። ከሊባኖስ፣ ከሳውዲ አረቢያ፣ ከእስራኤል፣ ከቱኒዚያ፣ ከቤልጂየ፣ ከፈረንሳይ፣ ከዮርዲያኖስ፣ ከኢራቅ፣ ከህንድና ከካናዳ የሆኑ ቱሪስቶች በዚህ ጥቃት እንደሞቱ ታውቋል። ተደጋጋሚ የሽብር ጥቃት እየደረሰባት ያለችዋ ቱርክ የደህንነት ጉዳዩ ፈተና ላይ እንደወደቀ አስተያየት ቢሰጥበትም የቱርክ ባለስልጣናት ጣታቸውን በአገር በቀልና የውጭ ሽብር ፈጣሪዎች ላይ ከመቀሰር አልታቀቡም። ራሱን እስላማዊ ግዛት ብሎ በሚጠራው ቡድንና ፒኬኬ በሚባል የሚታወቀው የቱርክ ኩርዲስታን የወዛደሮች ፓርቲ የሽብር ጥቃት የሚደርስባት ቱርክ ያላትን ደህንነትና መረጋጋት ለማክሸፍ እና ኢኮኖሚያን ለመጉዳት በሚደረጉ ሴራዎች ሽብር ፈጠራዎች ኢላማ ውስጥ ባች ቆይቷል። የመፈንቅለ መንግስት ሙከራ የተደረገበት የቱርክ መንግስት በስደት ዩናይትድ ስቴትስ ውስጥ የሚገኙት የሃይማኖት አስተማሪና የጉሌን ንቅናቄ መሪ ፈቱላ ጉሌን አገሪቷ ውስጥ ከሚፈጥሩ ችግሮች በስተጀርባ አሉ ሲሉ ይከሳሉ። የሽብር ጥቃት በክለቡ በደህንነት ወይም ሴኩሪቲ ካሜራ የተቀረጸ ሲሆን ጥቃቱን ፈጻሚዎች ለመያዝ የሚደረገው ሙከራ ተጠናቅሮ ቀጥሏል። ከሞቱ ሰዎች መካከል አስራ አንዱ የቱርክ ዜጎች መሆናቸውን ከዘገባዎች ለማወቅ ተችሏል።